ከዚህ ቤት ትወጣላችሁ። ማናችሁም ቢሆን ምንም ያህል ጊዜ የላችሁ። ግን ምን ያሳዝነኛል መሰለሽ? አንቺ አንቺ በጣም ታሳዝነኛለሽ። እኔ ነኝ የማሳዝነው። ቆይ ለምን? ለዚህ ቤት ለሰውየው ለሁሉም ዋጋ ከፍለሽ መጨረሻሽ መጣል። ምናልባት የፈለገችው ነገር ቅዠት እንደሆነ ስታቅ ራሷ ትመጣለህ። ቅዠት? አንተ ቆይ በሰው ንብረት እቅድ ታወጣለህ እንዴ? ትሁት ከተረዳሽኝ ተረጅኝ። እኔ ማግባት ፈልጋለሁ። ለሱ ደግሞ ገንዘብ ያስፈልገኛል። ታውቃለህ። ለሱ ስለ ክብሬን ማንነቴንና እኔ ሰውነቴን አጥቻለሁ። የሚገርም አገላለጽ። ቆይ ለምን አታስተውቀም? በጣም ጥሩ ሀሳብ ነው ዳኒ። ለምን ይዛት አትመጣ? ያውም እዚህ ነው ማመጣት። ቲና እኮ ፍቅረኛ እንዲይዛት አትፈልግም። እንደ ህፃን ነው የምታየኝ ዳኒ። እኔ አልተዘጋጀሁም ማለ ደም ስሞትልሽ፣ ሄዱ አትሙት። አልገባኝም። ጥሩ ሴት ከሆነች እንወስዳታለን። አባዬ አባይ፣ ጤነኛ ነገር አምኝ እስኪ እናያለን።

እ በኋላ ግን እንዳታመልጥ ማምለጥ እንደ ቀልድ የምታወሪው ነገር አይደለም። በጣም ከባድ እንደሆነ ትዳር በረከት ነው፣ ልጆ በረከቱ ብዙ ነው። ቆይ ምን አይነት ቀልድ ነው የሚቀልደው ባልሽ? እንግዲህ አንቺ ነው እንወስድሻለሁ። መከባበር የሌለበት ትዳር እንደኔ እንደኔ ትዳር አይደል፣ ስለዚህ የመጀመሪያ አማራጭ ፍቺ ነው። ምን እንጫወት እንጂ በኋላ ደውይለታለሽ አ የካሌብ አባት አሁን ላይ ለዳኒ ጥሩ ነገር እያሰበ አይመስልም። የዳኒና የቲና ነገር እንዲሁ በቀላሉ እንዲቋጭና እነሱም በቃ እንደዚሁ ሂዱ ብሎ እንዲባረሩ አልፈልግም፣ በትልቁ እንዲቀጡና ትልቅ ቅጣት፣ ትልቅ ዱላ እንዲያርፍባቸው ስለሚፈልግ ነው። ዛሬ ደግሞ የዳኒን ሚስት የዳኒን ፍቅረኛ ዳኒ ሊያገባት የሚፈልጋትን ሴት ካሌብ እንዲያገባት ካሌብ ራሱ እያስማማው ያለው ማለት ነው። ካሌብ ደግሞ ይሄ ነገር በጣም አስደንግጦታል። አባ የምን እያወራህ ነው? ጤነኛ ነህ ወይስ ምንድን ነው ብሎ አባቱ የሚያስበው ነገር ራሱ ጥያቄ ፈጥሮበታል። ግራ ገብቶታል። ግን ደግሞ የካሌብ አባት ዳኒ አንተ ሚስት ነው የቀማ ዳኒ ትዳርህን የቀማ አንተ ደግሞ እሱ አንተ ላይ ያደረገውን ነገር እሱ ላይ ማድረግ አለብህ በሚለው እነሱ አንጀትህን ካሳረሩ ይሄ ደግሞ ጥሩ አጋጣሚ ነው፣ ልጅቷን የራስህ ማድረግ አለብህ ብሎ እየነገረው ነው። ልጅቷ ደግሞ የዳኒ ፍቅረኛ ኤደ የምትባለው በዛ በኩል ዳኒ እንዲያገባት ደጋግማ እየጨቀጨቀችው ነው። እሷ ትዳር ነው የምትፈልጉት ያን ያክል የተጋነነ ገንዘብ እና ያን ያክል ደግሞ የተጋነነ ሀብት ባይኖርም ወደ ትዳር ከገባን ሁሉም ነገር ቀስ በቀስ ይመጣል እንጋባ እያለች ደጋግማ ዳኒን እየጠየቀችው ነው ደግሞ እሷን ማግባት ቢፈልግ ራሱ የሆነ ገንዘብ የሆነ ተጨባጭ ነገር እንዲኖረው ይፈልጋል። እሷንም እንደማታለያ የነገራት ያለው አንቺን አንደላቆ ምንም ነገር ሳይጎልሽ እንድትኖሪ የሚያደርገውን ገንዘብ ማግኘት አለብኝ፣ ትንሽ ጊዜ ብቻ ታገሽኝ እያላት ነውና ይሄ ነገር ደግሞ ኤደንን በጣም ስልችት ብሏታል። ከዚህ በፊትም ትንሽ ጊዜ ትንሽ ጊዜ እያለ ብዙ ጊዜ ስላቆያት ይሄ ነገር ስልችት ብሏታል። እሷ በዛ በኩል ትዳር ትፈልጋለች፣ በዚህ በኩል ደግሞ የካሌብ አባት ካሌብን እቺ ልጅ አስማምተ የራስህ ማድረግ አለብህ፣ እቺ ልጅ ከዳኒ መቀማት አለብህ ብሎ ብሎ እያሳመነው ነውና፣ እውነታውን ካሌብ በአባቱ ሀሳብ እየተስማማ ያለ ይመስላል። አሁን መጨረሻ ላይ እንዳየ ነው። ወደ ቤት ጠርቷትም ቡና እንድጠጣ ከእሷ ጋር እንዲጨዋወቱ ወደ ቤት አምጡቷታል። ና እዛ ጋር አሁን ዳኒ ባይመጣባቸው እነሱ ቀስ ቀስ ልጅቷን እያወራት ወደ ራሳቸው ሊያመጧት ነው ማለት ነው። ለመጀመሪያ ጊዜም ዳኒ እነሱ ቤት ያመጣበት ሰዓት ላይ የካሌብ አባት እሱ ካላገባሽ፣ እሱ እምቢ የሚል ከሆነ እኔ ልጄን እድርሻለሁ ብሎ ይሄን ነገር ጆሮዋ ላይ ሹኩ ብሎታል። ና ልጅቷ አሁን ትዳር ስለምትፈልግ፣ ይሄ ነገር ደግሞ ውስጧ ስለሚመላለስ፣ ጆሮዋ ላይ ደጋግሞ ስለሚያቃጭል ምናልባት ወደ ካሌብ ልትመጣ የምትችልበት ቻንስ በጣም ሰፊ ነው ማለት ነው። ዳኒ ሚያው እሷን እዛ ቤት ያመጣት በረንዳ ላይ ቁጭ ብሎ በስልክ ሲያወራት ነበር። እሷ ሰልችቶኛል፣ ደክሞኛል፣ ካሁን በኋላ ጊዜ እያለቀ ነው፣ እኔ ሴት ነኝ፣ እድሜን እያቃጠልኩ ነው ብላ ስታወራው ዳኒ እያባበላት ነበር። በጣም አፈቅርሻለሁ እያለ ያንን ነገር በቃ እሷ ትንሽ ጊዜ እንድትታገሰው እየነገራት ነበር። ና ያንን ነገር ነው ካሌብ ከጀርባው መጥቶ እሱ መጨረሻ ላይ በጣም አፈቅርሻለሁ፣ እወድሻለሁ የሚለውን ነገር ሰማና ፍቅረኛ ካለ ለምን ፍቅረኛህን እቤት አምጥተ አታስተዋውቀንም? የእህትህ ቤት ነው በሚለው ነበር ዳኒ ኤደንን እዚያ ቤት እንዲያመጣት ያደረጉት ማለት ነውና ሽማግሌው ደግሞ ልጅቷንም እንዳያት ነው ወደዳት እናም ደግሞ እንደበቀልም ዳኒን ለመበቀል ደግሞ ይሄኛው ጥሩ አጋጣሚ ነው። እሱ ሚስትህን ቀምቶሃል፣ እሱ ትዳርህን በትኖብሃል፣ አንተም እሱን መበቀል አለብህ በሚለው የካሌብ አባት እያስማማው ነው ማለት ነው። በዛ ምክንያት ነው ዳኒ እዛ ቤት ያመጣት እንጂ እሷን እዛ ቤት ለማምጣት ወይ ደግሞ ማንም ሰው ፍቅረኛ እንዳለው ራሱ እንዲያውቅ አይፈልግምና ከዚህ በፊትም በስልክ ሲያወራት ሽማግሌው ሰምቶ ነበርና ያ ነገር ደግሞ ቲናን በጣም ረብሿት ነበር። ባለፈው ቲናና ዳኒ የተጣሉ ጊዜ እሷን በጥፊ መታው እሱን በጥፊ የመታት ጊዜና ዳኒ ከቤት ወጥቶ ጠፍቶ ካሌ በመሃል ገብቶ እንደ ሽማግሌ ያስታርቃቸው ጊዜም ማለት ነው። በዛ ምክንያት ነው ቲና የሚያወቀችው እንጂ ዳኒ ይሄ ነገር ሚስጥር እንዲሆን ይፈልጋል። እሱ ፍቅረኛ እንዳለች ማንም ሰው እንዲያውቅ አይፈልግምና ዛሬ ደግሞ ያው ካሌብ ስለሰማ ነው እሷን እቤት ይዟት የመጣው። የኤደን ለትዳር መጓጓት ደግሞ ዳኒን እንዲበቀሉት ለካሌብና ለአባቱ ጥሩ እድል ነው የሚሆንላቸው። እሷ ደግሞ ያው ካሌብ እዚህ ጋር ሀብታም ነው፣ ትዳር ይፈልጋል። ሽማግሌውን በዚህ በኩል ለልጄ ድርሻለሁ ብሎ ያስማማታል። እሷ ደግሞ እምቢ ልትል የምትችልበት ቻንስ የለውም ማለት ነው። ዳኒ ራሱ ብታፈቅረውም እሱ ምንም ነገር እንደማያገኝ ባዶ እጁን እንደሚቀር ስታቅ ያው ከካሌብ ጋር መሆኗ አይቀርም ማለት ነው። ዳኒ ደግሞ አሁን ላይ ኤደንን እያለት ያለው ሁሉም ነገር አልቋል፣ ትንሽ ጊዜ ብቻ ታግሽኝ እያላት ነው። ያንን ነገር ደግሞ እያለ ያለው ባለፈው ያው ቲና ሽማግሌን ይዞ ሄዳ ቤቱ በእሷ ስም መሆኑን ስለነገረችው ነው። ያው ሽማግሌው ሀሰተኛ ሰነድም ቢሆን ያንን ነገር ጨርሶላታል፣ ቤቱን በእሷ ስም አድርጎላታል፣ በሀሰተኛ ሰነድ ራሱ ቢሆን ማለት ነው። ቲና እና ዳኒ ደግሞ ስለዚህ ነገር ምንም የሚያውቁት ነገር የለምና እውነት ቤቱ በነሱ ስም የሆነ እውነት ቤቱ በእጃቸው የገባ መስሏቸው በጣም ደስ ብሏቸል። ዳኒ ደግሞ ዛሬ እንደውም ሁሉም ሲነግራት ነበር ሁላችሁም ከዚህ ቤት ትወጣላችሁ ተጠራርጋችሁ ከዚህ ቤት ትወጣላችሁ ከሁሉም ነገር በላይ ደግሞ በጣም የሚያሳዝንኝ አንቺ ነገር ነው ለሽማግሌውና ለካሌብ ስትከራከሪ ነበር አሁን ግን በስተ መጨረሻ ከዚህ ቤት መጣልሽ ነው እያለ ሁሉ ነገር በእጁ እንደሆነ አድርጎ ነበር እሷን እዛ ጋ ሲፎክርባት የነበረው ትሁት ደግሞ ስታሾፍበት ነበር ያው ያለውን ነገር ስለምታቅ ሁሉም ነገር በሀሳተኛ ሰነድ መሆኑን ስለምታውቅ ታሾፍበታለች ግን ይሄ ነገር ጥያቄ ፈጥሮበታል አንቺ ግን ምንት ምን ተሰማሽ ብሎ ሲነግራትም ለሰዎቹ እንዴት ነው አዘንሽላቸው ወይስ እንዴት ነው ብሎ ለ ለሽማግሌውና ለካሌብ የተሰማትን ነገር ሲጠይቃትም እሷ ምንም አልመሰለኝም፣ ምንም የተፈጠረ ነገር ስላልየለ ምንም አይመስለኝም፣ ከዚህ ቤትም ከወጣው እኔ ቤተሰብ አለኝ ወደ ቤተሰቦቼ እገባለሁ ብላን የነገረችው ረጋ ብላ ምንም ሳይመስላት ማለት ነው። ይሄ ነገር ግን ዳኒ ላይ ትንሽ ጥያቄ ጭሮበታል። እንዴት ነው ያልደነገጠችው፣ እንዴት ነው ምንም ነገር ያልመሰላት የሚለው ማለት ነው። እሱ ያው ቤቱን አግኝተናል ብሎ ስለሚያስብ ማለት ነው። በዚህ በኩል ደግሞ የቲና መጥፋት ራሱ አሳስቦታል። ቲና የት እንደሄደች ለምን እንደሄደች ራሱ ስለምንም የሚያውቀው ነገር የለም ማለት ነው። እሷ ምንም አልነገረችውም። እዚህ ቦታ ሄዳለሁ ይሆንም ብላ ያወራችውም ነገር የለም። ስልኳም አይሰራም። አሁን ላይ ዳኒ ደግሞ ይሄ ነገር አስጨንቆታል። ቤቱ በሷ ስም እንደሆነ አውቋል፣ እዛ ጋ ሰምቷል፣ ቤቱ ወደ ሷ ስም ዞሯል የሚለውን አውቋል ግን ደግሞ እሷ ቤቱ በእሷ ስም በሆነ ማግስት እንዲህ ስትጠፋ ስልኳን ዘግታ አድራሻዋን ስታጠፋ ደግሞ ይሄ ነገር አስጨንቆታል። ቤቱን ብቻዋ ልትበላ ነው እንዲህ ብሎ እንደውም ኪችን ትውት ጋር ሆኖ ራሱ ከራሱ ጋር ሲያወራ ነበር። ይሄ ነገር አሳስቦታል ማለት ነው። እሱ ደጋግሞ ስልኳ ላይ ደውሎ ራሱ ስልኳ አልሰራ ሲለው እዚህ ካሌብ ጋር እየመጣ ስልኳ አልሰራልህም አልደወልክላትም ብሎ ደጋግሞ ካሌብንም እየጠየቀው ነው። ካሌብ ደግሞ እኔ ምን ላድርግ ብሎ ነው እኔ የሚጠይቀኝ ብሎ ለአባቱ ራሱ ሲያወራው ነበር። እኔ ምን አገባኝ ከጠፋችም ትጥፋ የሚለው ይመስላል ማለት ነው። ለእሱም አልነገረችውም ለካሌብ ራሱ የምትሄድበትን ቦታ አልነገረችውም። ካሌብ ደግሞ ለዳኒ የነገረው ይሄ ነገር እንዳስቀየመው ሚስቴ ከሆነች አብረን ትዳር ከያዝን እንዴት የምትሄድበትን ቦታ አትነግረኝም ብሎ ያኮረፈ በማስመሰል ነበር እዛ ጋ ዳኒን። ትምጣና ምንም ነገር አልፈልግም፣ ፍቺ ጠይቃታለሁ፣ ፍቺ ለመጠየቅ አስብ ያለውን ያላት ዳኒ ደግሞ ይሄ ነገር አስደንግጦታል። ታረጋጋና፣ እስኪ ስትመጣ ደግሞ ለምን እንደጠፋች ምክንያቷን ጠይቀን ከዛ በኋላ ነው የምትወስነው እያለው ነው ማለት ነው። ዳኒ ግን በጣም ተጨንቋል፣ የቲና በዚህ ልክ መጥፋት። ቲና ግን ከዚህ በፊት ምንም ነገር ደብቃ አታውቅም፣ እንኳን እንደዚህ የሆነ ቦታ ሄዳ አይደለም፣ የሆነ ነገር ለማድረግ ስታቅድ ራሱ እንደዚህ እናደርጋለን፣ እንዲህ ማድረግ አለብን ብላ ስለ እቅዷ ትነግሯለች። ያው እሱ አንዳንድ ጊዜ ቢቃወማትም ማለት ነው። ግን ደግሞ አሁን እንዲህ ስትጠፋ፣ እንዲህ የሆነ ቦታ ስትሄድ፣ ምንም ነገር ለሱ ያለመንገሯ፣ ምናልባት ቤቱን ብቻዋ ልትወስድነ፣ እንዲህ ብሎ ያ ነገር አሳስቦታል ማለት ነው የካሌ ባባ ለማግባት ደግሞ ይሄን ነገር ያሰበው እሱ ቤቱን ለመሸጥ ወይ ደግሞ ቤቱ ላይ የሆነ እቅድ ለማውጣት ነው እንደዚህ የጠፋችሁ የሚለውን ያሰበው እሱ እሱ አሁን ቤቱን አግኝቻለሁ ብላ ደምድማለች። ከዛም በኋላ ደግሞ ቤቱን እንዴት ላድርግ፣ እንዴት ልሽጦ ወይ ደግሞ እንዴት ልለውጦ የሚለውን ነገር ለብቻዋ ሆና ተደብቃ ልታሰላስል ነው የጠፋችሁ እንጂ ለሌላ ለምንም ነገር አልጠፋችም ብሎ በዛ ነገር እያሰብባት ነው የካሌብ አባት ማለት ነው። አሁን ላይ ያው እሷ ስትመጣ የምትነግራቸው ምክንያት ያው እሷን የምታውቀው ወይ ደግሞ እንዲ ለማድረግ እንዲ ለማድረግ ሄጃለሁ የምትሉ ምናልባት አሁን እሷ ልትጨነቅ የምትችለው ምን ብዬ እነግረዋለሁ ብሎ የሚያስጨንቃ ስለ ዳኒ ጉዳይ ነው እንጂ ሌሎቹ ምንም ነገር ቢያስቡ ምንም አይመስሏትም። ያው ቤቱን አግኝቻለሁ ከዚህ በኋላ ከዚህ ቤት አባርራችኋለሁ የሚለውን ነገር ስለምታስብ ማለት ነው። ዳኒን ደግሞ በጣም ስለምታፈቅረው ከእሱ ጋር ለመኖር ስለምታስብ ወይ ደግሞ እሱን የሚያሳምን ምክንያት ለዚህ ለዚህ ነው የሄድኩት ለራሳችን ጉዳይ ነው የሄድኩት ለማመቻቸት፣ ስልኬ ደግሞ እንደዚህ ነው የሆነብኝ ብላ ምናልባት ያንን ነገር ልትነግረው ትችላለች ማለት ነው ያው ነገር ስለሚያስጨንቃ ማለት ነው እንጂ እዚህ ጋር ፍቅረኛ እንዳለችው የሚወዳት ሊያገባት የሚፈልጋት ሴት እንዳለችው እሷ ስለምንም የምታውቀው ነገር የለም ማለት ነው። አሁን ላይ ራሱ ዳኒ ፍቅረኛውን ፈታ ብሎ ምንም ነገር ሳይመስለው እቤት ድረስ ያመጣው ያው እሷ ስላሌለች ነው ቲና ቤት ስላሌለች ምንም ሳይመስለው እቤት ይዟት መጣት ትንሽ ትቀመጣለች። ከዛም በኋላ ምናልባት ድንገት ከመጣች የሚለው ነገር ራሱ ስለሚያስፈራው ነው በቃ እንውጣ፣ እኛ የሆነ ቦታ የምንሄድበት ቦታ አለን ብሎ ቶሎ ከዛ ቤት ይዟት የሚወጣ ማለት ነው። ያው ቲና እዛ ጋር ካየችው ሁሉም ነገር ይበላሽበታል፣ እስከዛሬ የለፋው ነገር ሁሉ ይከሽፍበታል ማለት ነው። በቲና በኩል ብቻ ሳይሆን በዚህ በፍቅረኛው በኩል ራሱ እንዴት ነው እንደዚህ የምታደርጉ የሚለው ነገር በጣም ያስጨንቀዋል፣ በጣም ያሳስበዋል። እና ለዛም ነው የሆነ ነገር ሳይፈጠር ቶሎ ከዚህ ቤት ይዣት ልውጣ ብሎ ቶሎ ከዛ ቤት ተጣድፎ የሚሄዱት ማለት ነው። ፍቅረኛው ኤደንም እሱ አሁን እያደረገው ስላለው ነገር ምንም የምታውቀው ነገር የለም። እዛ ቤት ያመጣትም እህቴ ቤት ይዤሽ ልሂድ ብሎ ነው ያመጣት እንጂ እንደዚህ እንደዚህ ይነት አብሬ አብሪ የምሰራት ልጃለች ስለዚህ እዛ ቤት አብረን እንሂድ ብሎ ሳይሆን እህቴ ቤት አለች፣ ይሄ ደግሞ ባለቤቷ ነው፣ ይሄ ደግሞ የባለቤቷ አባት ነው ብሎን ያስተዋወቃት እንጂ ስለሱ ስለምንም የነገራት ነገር የለም ማለት ነው። እዚህ ጋር ኤደን ስለምንም የምታውቀው ነገር የለም። ምናልባት አሁን ከሁሉም ነገር በላይ ደግሞ ዳኒ እንድትክደውና ከካሌብ ጋር እንድትሆን የሚያደርጋት አንዱ ነገር ይሄ ሊሆን ይችላል። አሁን ካሌብና የካሌብ አባት እሷን ቁጭ አድርጎ ዳኒ የሚሰራቸውን ነገሮች፣ እዛ ቤት የገባበትን ምክንያት ሁላ ሳይቀር በዝርዝር እዛ ቁጭ አድርጎ ቢነግሯት ኤደን ደግሞ ልትለው የምትችለውን ነገር መገመት ያን ያክል አያዳግትም ማለት ነው ለካ ከሌላ ፍቅረኛ ጋር ሆነ ነው እኔ እንጋባ አግባኝ ስል ቆይ ዛሬ ነገ እያልክ ጊዜን እያቃጠልክብኝ የነበሩ በሚለው ከዳኒ ጋር መጣላቷ አይቀርም ማለት ነው። ይሄ ነገር ደግሞ ለካሌብ አባትና ለካሌብ ጥሩ ነገር ነው የሚሆንላቸው። እዛ ጋር አንተ ቲናን ፍቅረኛዬን፣ ሚስቴን ቀምተህኛል፣ እዚህ ጋር ደግሞ እኔም ያንተ ፍቅረኛ ቀምቻለሁ፣ ስለዚህ አንድ እኩል ሆነናል፣ ሌላም ይቀጥላል ሊሉ ይችላሉ። ከዚህ በኋላ አሁን የካሌ በባትም ስለዚህ ተንጣጥቷል፣ ይሄ ይበቃል፣ ይሄ ቅጣት ነው፣ ስለዚህ ከዚህ ቤት ውጣ ብሎ ላያባረረው ይችላል። ምናልባት ደግሞ ሌላ ተከታይ ቅጣትም፣ ሌላ ተከታይ ተንኮልም የካሌ በባት ለዳኒና ለቲና ሊያዘጋጅላቸው ይችላል ማለት ነው።